እምት ገፋው አይደለም ሰው ላይ ረዳቅ እግዚአብሔር እንደጠራ ስታስብ አምላክ ጠርቶኛ ስትል እና ራስክን የሙሉ ኃይልህን ለእግዚአብሔር አገልግሎት ምናልባት ስሰጥ እኮ የሚጮሁ በጣም ብዙ ናቸው እረ አይሆንም ግድ የለም የሚሉ ምናልባት እንምከር የሚሉ አይሆንም አይሁንብ የሚሉ በጣም ብዙ ናቸው እንደ ግና አንዳንድ ተቸግረ ክሉ ነው ጥሪ ኃይል ስላለው ወደ መመለስ አልችልም ማፈግፈግ አልችልም አምላክ ከጠራ ከጥሪው ጋር ወደ አንተም የሚመጣ ልዩ ኃይል ስላለ መግፋት አትችልም። በደስታ ነው ጥሪውን የምትቀላቀለው። በደስታ ነው ጥሪውን የምትቀበለው። ያ ግን ለሰሚው፣ ለሚያየው ምናልባት ለቅርብ እንኳን ሰዎች ሳይቀር ትንንቅ ሊሆን ይችላል። ኧረ ግዴላችሁም፣ ኧረ ምከሩት ሁሉ ሊባል ይችላል። ነገር ግን ጥሪ እንዳለው በተለይ ብዙ ዓመታት ያገለገሉ ሰዎች እግዚአብሔር የጠራቸው ጊዜ እነሱም የመለሱበትን መስተከትሎ የገጠማቸውን ከፍታና ዝቅታ ሊነግሩን ይችላሉ። ጥሪ ግን ኃይል እንዳለው መጽሐፍ ቅዱስ በደንብ ነው የሚያረጋግጠው። በእውነት እላችኋለሁ ጥሪ ኃይል አለው። የእግዚአብሔር ጥሪ ወደ ህይወት ሲመጣ ይገፋል። ወደፊት ወደኋላ ማለት የማትችልባቸው ሌቭል ውስጥ ትወድቃለህ። ስለዚህ የእግዚአብሔርን ጥሪ በተገቢው መንገድ ማወቅ ያስፈልጋል ብዬ አስባለሁ። ለምሳሌ አሁን መቼም የሉቃስ ወንጌል ምዕራፍ አምስት ከአንድ ጀምሮ እስከ 11 ያነበበ ሰው ጥሪ በእርግጥም በተለይ ቁጥር 11 ያነበበ ሰው በእርግጥም ጥሪ ኃይል አለው የሚለውን የሚያውቅ ይመስለኛል። ለምን? ምክንያቱም የሉቃስ ወንጌል ምዕራፍ አምስት ላይ ጌታ የሱስ ክርስቶስ እያስተማረ ነበረ። በኋላ ህዝቡ እየጨመረ መጣ። ወደ ስሞን ወደ ሆነች ታንኳ ቀጋለና ትንሽ ፈቀቅ እንዲያደርግለት ለመነው። እዛ ታንኳ ላይ ቆሞ የእግዚአብሔርን ቃል መስበክ ጀመረ። እና ትምህርቱን ወይም ስብከቱን ከጨረሰ በኋላ ለሊቱን ሙሉ ምንም ሳያጠምዱ አድረው መረባቸውን እያጠቡ ነበረ። እንግዲህ ያገኛቸው ይህንን ተከትሎ ፈቀቅ አድርገ መረብህን ጣል አለው። እንዴት ለሊቱን ሙሉ ሲደክሙ ያደሩ ሰዎች ናቸው፣ ግን ጌታ ኢየሱስ ክርስቶስ ባለው መሰረት፣ ባዘዘው መሰረት እንደ ቃል ብሎ ጣለ። እንግዲህ የነበረውን የአሳ ብዛት አይታችኋል። ጓደኞቻቸውን ጭምር ጠርተው የቆሙ ሁለት ታንኳዎችን እስኪሰጥሙ ድረስ ሞሏቸው። መረቦቻቸውን ሲጎትቱ መረቦቻቸው እስኪቀደዱ ድረስ አሳ እንዴት እንደሞሉ ነው ታሪኩ የሚናገረው። በዚህ መካከል እንግዲህ ወንድማችን ጴጥሮስ በጣም ስሜታዊ ሆነ፣ ሮጠና ጌታ እግር ስር ተንበረከከ። ጌታ ሆይ፣ እኔ ኃጢአተኛና ኃጢአተኛ ስለሆንኩኝ ከኔ ራቅ፣ ተለይ ብሎ እንዴት ስሜታዊ እንደሆነ ታያላችሁ። በዛ መካከል እንግዲህ ጌታ ኢየሱስ ክርስቶስ ምን አለው? ከእንግዲህ በኋላ እምታጠምደው አሳ አይደለም። እዚ ጋር ነው የጀምረው። ከዚህ በኋላ እምታጠምደው አሳ አይደለም፣ እምታጠምደው ሰው ነው። በወንጌል የወንጌል አገልጋይ ነው የምትሆነው ነው። አሳ የማጥመድ ስራ ከዛሬ ቀን ጀምሮ አከተመ፣ አበቃ። አሁን አንተ የተጠራኸው አሳ ለማጥመድ ሳይሆን ሰውን ለማጥመድ ጠራውክ ነው። በቃ መንፈሱ እንደዛ ነው። ከዛ በኋላ ግን የሚያስደንቀኝ አንድ ነገር ምንድነው እሱ ቁጥር አስራ አንድ ላይ በጣም አስገራሚው ነገር ቁጥር አስራ አንድ ላይ ታንኳዮቹ እንግዲህ ተመረጉ። ታንኳዎች ሞልተዋል፣ በጣም ሞልቶ ተርፏል። መረቦቻቸው እስኪቀደድ ድረስ አሳዎች ሞልተዋል። ታንኳዎቻቸው እስኪሰጥሙ ድረስ የበዛ አሳ ይዘዋል። በጣም ይገርመኛል። ከዛ ግን ቁጥር አስራ አንድ ላይ ሌላ ነገር ታነባላችሁ። ምን? ታንኳዎቹንም ወደ ምድር አድርሰው ሁሉን ትተው ተከተሉት ነው እኔ አሁን ይሄን ጥቅስ ዝም ብዬ ገለባ ብቻ አየሁት። ታንኳዎቹን ወደ ምድር አድርሰው ሁሉን ትተው ተከተሉት ይላል። እንግዲህ ያሁሉ በሁለት ታንኳ የሞላ አሳ እንግዲህ ገበያ ወጥቶ የሚቸረቸር ነው፣ እንዲህ ገበያ ወጥቶ የሚቸረቸር ወደ ገንዘብ የሚቀየር ዓሳ፣ በቃ ወደ ባህር ዳር ወደ አመጧት ታንኳን አለቀ። ከዛ በኋላ ሁሉን ትተው ተከተሉት ነው የሚለው። እንዴ እንደ ሁለት ሶስት አራት ቀን ወስደው የሰበሰቡትን ያንን ሙላት የሆነ አሳ በሁለት ታንኳ የሞሉትን የበዛ አሳ ወደ ምርት ወደ ቢዝነስ ቀይረው ወደ ፍራንክ ቀይረው ወደ ገንዘብ ቀይረው የሆነ ፍራንክ ነገር ሜክ አድርገው መከተል ካለባቸውም የሆነ ቦታ ቦታ ቦታ አስይዘው እንዴ፣ መከተል እኮ አንድ ነገር ነው፣ ግን አላደረጉም። ታንኳቱን ወደ ምድር አደረሱ። ከዛ ሁሉ ትተው ተከተ የተሁ እኔ ከዛ የታንኳ ከዛ አሳ ላይ ምናልባት ጠዋት ነው ጊዜው እንደምታውቁት፣ እኔ ምግብ በልተው እንኳን ጠብሰው ቁርስ ይሆን ምሳ ነገር ስለ መብላታቸው እንኳን እርግጠኛ አይደለሁም። በጣም በቃለቀ ኢየሱስ ክርስቶስ እየሄደ ነው። ታንኳን የሆነ ቦታ አደረሱ። ሁሉን ትተው ተከተሉት። እዚህ ውስጥ እስኪ ዝም በላችሁ፣ በሎጂክ አስቡት። እንዴት ሊሆን ይችላል? ምንድን ነው የመጣው በእነኚህ ሰዎች ላይ አያችሁ የእግዚአብሔር ጥሪ ወደ አንተ ሲመጣ ዝም ብሎ ተራ ጥሪ ብቻ አይደለም፣ ና ብቻ አይደለም፣ ቃል ብቻ አይደለም። ከዚህ በኋላ ሰው ነው የምታጠምደው የምትለዋ ቃል ዝም ብላ ተራ ቃል አይደለችም። ውስጡ እጅግ የሚገርም ኃይል አለ፣ እምቢ የማትለው ኃይል፣ ጊዜ የማይሰጥ ኃይል፣ ወደ ኋላ ልትል የማይፈቅድ ኃይል ለጠራ ጌታ ሪስፖንድ ለማድረግ የሚገፋ የጥሪ ኃይል ውስጡ አለ። ስለዚህ እነህ ሰዎች ታንኳይቱን ወደ ምድር አድርሰው ሁሉን ትተው ቃል ኳ አለቁ። በጣም የሌለባቸው ነገሮች ሁሉ እኮ አሉ። ሁሉን ትተው እዛ የጠመዱትን አሳ ቢሆን ሀብታቸው ቢሆን ንብረት ቢሆን ቤተሰቦቻቸው እንኳን በወጉ ሰላም ማራሳቸው እንኳን እርግጠኛ ሲሆን ሁሉን ትተው ተከተሉት የሚለው ቃል የሚመጣው ዝም ብሎ አይደለም። ጥሪ ኃይል ስላለው ነው። አገልጋዮች ስንሆን ወይ ደግሞ ገና አዲስ ወደ አገልግሎት ለመግባት የምትጸልዩ ሰዎች፣ የእግዚአብሔር ጥሪ ደርሶኛል፣ ሌላ ነገር መሆን አልችልም። ሳገለግል የእግዚአብሔር ቤተክርስቲያን አካባቢ ስሆን የሚሰማኝን ስሜት እዚጋ ስሆን አላገኘውም። እግዚአብሔር ወይ በሙሉ ኃይሌ ማገልገል ደስ ይለኛል፣ እንደ ጠራኝ አስቤ ያለሁ ነገር ግን ደግሞ አከላይ እንዲ ይለኛል፣ አከላይ እንዲ ይለኛል። አንዳንድ ጊዜ ዙሪያ ያሉ ሰዎች ታውጊሉኛል፣ እኔ ደግሞ በቃ ነፍሴ ውስጥ አንተን ማገልገል ያለው የምትሉ ሰዎች አይዟችሁ። ጥሪ ኃይል ስላለው ወደኋላ ማት አለመቻልን ውደደው። በቃ እግዚአብሔር ሲጠራ እንዲህ ነው። በእግዚአብሔር ቤተክርስቲያን አገልግሎት ስትጠራ ሌላ መሆን አትችልም። ሌላ መሆን የምትችልበትም አቅም የለህም። ስለዚህ ወደፊት መሄድ ብቻ ነው የሚያዋጣ። ጥሪ ኃይል አለው የመጎተት ከጌታ ጋር ማጣበቅ አገልግሎቱ ላይ እንድትሰማራ የመግፋት ኃይል አለው። ለዚህ ነው ሰዎች የበዛ አሳይዘው በጣም ብዙ ሀሳት ታንኳው ላይ ሞልተው ሳለ እሱን ወደ ምድር ጠጋ አድርገው፣ ምንም ዞር ብለው እንኳን ያዩት አይመስለኝም። ሁሉን ትተው ተከተሉት ይላል። እዚህ ውስጥ ዝም ብሎ አማርኛ አደለም ያለው። እዚህ ውስጥ ዝም ብሎ ቃላት አደለም ያለው። እዚህ ውስጥ ጥሪ ኃይል አለው። የእግዚአብሔር ጥሪ ሲደርሰን በኃይል ወደኛ የሚመጣ እማንገፋው የእግዚአብሔር መንፈስ አለ፣ የእግዚአብሔር ኃይል አለ። እሱ ጥሪ ሲደርሰን ለሌሎች ባይታወቅም ጥሪው እርግጠኛ እስከሆናችሁ ድረስ ምንም ማመንታት የለባቸው። የጥሪያችሁ ጉዳይ እርግጠኛ መሆኑን ሰዎች በሂደት ሊያውቁ ይችላሉ። እግዚአብሔር ግን ሲጠራ ብዙ ሰዎች ምናልባት ላይገባቸው ላይረዱ ይችሉ ይሆናል። የጠራን አምላክ ግን በውስጣችን የጨመረው አንዳች ኃይል እኛን ወደፊት ስለሚገባ ሌላ መሆን አንችልም። ባለፉት ሰላሳ ዓመታት በእግዚአብሔር ቤተክርስቲያን አገልግያለሁ። አምላክ ለአገልግሎት ሲጠራኝ ይታወቀኛል። ወንድሞቼና እህቶቼ፣ ይሄ የምለውን ነገር እኔ በእግዚአብሔር ቤተክርስቲያን ቸርች ውስጥ ነው ማገለግለው፣ ሕይወቴ ዘመን ሁሉ የሚያልቀው በጌታ አገልግሎት ስንል የማይገባቸው ጊዜ ነበረ። ግን ደግሞ እኔ ሌላ መሆን አልችልም፣ ሌላ መሆን የምችልበት ሁኔታ አልነበረም። በጣም እንጆ የማደረገው ደስ የሚለኝ የሆነ ስሜት ተሰምቶኝ በብዙ ፍልቅልቅ ወደ ቤት የምገባው በባለው እንኳን ዘመን እምገባው የእግዚአብሔርን ቤተ ክርስቲያን ሳገለግል ነው ደስ የሚለኝ። ጥሪ ኃይል ስላለው፣ ሰዎች ይገባቸውም አይገባቸውም፣ ሰዎች ይረዱም አይረዱም፣ በእግዚአብሔር ቤተ ክርስቲያን ጸልየ፣ እርግጠኛ በሆንክበት ጉዳይ ላይ የምትወስነው ነው። ለዛ ደግሞ ኃይል አለ። የሚገፋ ኃይል፣ እንድትወስን የሚረዳ ኃይል፣ ደስታን የሚሞላ ኃይል፣ ትታን እንድትከተል የሚያግዝ ኃይል አለ። ለዚህ ነው ጥሪ ኃይል አለው። የእግዚአብሔር ሰዎች አንዳንዴ ግድ ደርሶብኝ ነው አለ ጳውሎስ እኮ በቃ ግድ ደርሶብኝ ነው አይባልም። ጓ ግን ግድ ደርሶብኝ ነው፣ ሌላ መሆን አልችልም። የእግዚአብሔር ወንጌል ባሰብ ወየውልኝ፣ ግድ ደርሶብኝ ነው ምሰብከው፣ ሌላ መሆን አልችልም። እኔ የእግዚአብሔር ጥሪ ሲመጣ ወደ ህይወትክ እንደዛ ነው። በተለይ ወጣቶች፣ ጀማሪ የሆናችሁ አገልጋዮች፣ የእግዚአብሔር አገልግሎት ጥሪ ወደ ህይወታችሁ ሲመጣ ትንንቅ ሊገጥማችሁ ይችላል። በዙሪያችሁ ያሉ ሰዎች እናንተ ውስጥ የሚንተከተከው ነገር ላይገባቸው ይችላል። ነገር ግን የእግዚአብሔር ጥሪ ኃይል ስላለው፣ ወደፊት የመክፋት የማስፈንጠር ጉልበት ስላለው እሱ አንዳንድ ጊዜ የሚገፋና ወደዛ የሚወስድ ምክንያቱም ጥሪ አለ። የወንድማችን ኤልሳን እሹ አታየውም እንዴ? እኔ እኮ አንዳንድ ጊዜ እኮ የሚገርመኝ ወንድማችን እኮ ማነሱ ኤልሳ እኮ ሲጠራ፣ እንዴት ነው የተጠራው? በምን መንገድ ነው የተጠራው? ሲጠራ ምንድን ነው የሆነው? እኔ እኮ የሚገርመኝ እኮ በቃ ሲጠራ እኮ ምንም በቃ እንደ ቀልድ መጥቶ ማሳው ላይ እርሻ እያረሰ ነው ኤልያስ የመጣው። ኤልያስ መጥቶ መጎናጸፊያውን በኤልሳ ላይ ጣለ ነው መጽሐፍ ቅዱስ። ከዛ ምንድን የሆነው? ምክንያቱም ከዚያ ሄደ ይላል። አነብላችኋለሁ አንደኛ ነገሥት ምዕራፍ 19 ከቁጥር 19 እስከ 21 ያለው ክፍል ላይ ታምር፣ የምታዩት ጥሪ ምን ያህል ኃይል እንዳለው የምታውቁት ኤልሳ የመጣበት መንገድ ነው። ዝም ብሎ እኮ ሰተት ብሎ መጣና ሂድና ኤልሳዕን ቀባ ከብሎ ተልኮኔ መጣው ዩ ማኖ ኤልያስ። ከዛ በኋላ ከዚያም ሄደ የሳፋጥ ልጅ ኤልሳዕን በአስራ ሁለት እማድ በሬዎች ሲያርስ እርሱም ከአስራ ሁለተኛ ጋር ሆኖ አገኘው። ኤልያስም ወደ እሱ አልፎ መጎናጸፊያውን ጣለበት። ከዛ በሬዎቹንም ተወ ከኤልሳዕን በኋላ ከኤልያስም በኋላ ሮጠ አባቴንና እናቴን ስማቸው ዘንድ እባክህ እባክህ ተወኝ፣ ከዚያ በኋላ እከተልሃለሁ አሉ። እርሱም ሂድና ተመለስ። ምን አድርግ ይልሃለሁ። እ ምንድን ነው ምርዋረዋል። መጎናፀፊያውን ጣለበት። ከዛ በኋላ ማረሱን አቁሞ ጥሎበት ዝም ብሎ ነው የሄደው ኤልያስ። እየተረዋል ዋጣ ተከተለውና እባክህ እባክህ ቤተሰቦቼን እንድሰናበት አንዴ ፍቀድልኝ ብሎ ሲለም፣ ምንድን ነው የሆነው? የሆነ ነገር ተፈጥረዋል። ከዛ በኋላ እኔ ምን አድርግ ይልሃል የምትፈልገውን ነገር አድርገህ መምጣት ቻለ ሲለው፣ እንደውም በኤልያስ በኩል ጋባ ያለለም አይታችሁ ከሆነ ምን አድርግ ይልል። ሰውዬው ግን የተነካው መነካት አለ። በቃ ጥሪ እንዲህ ነው የሚያደርገው። ምንም በፕሮግራም አይደለም የሚመጣው። ሰው እያረሰ ያለን ሰው መሯሯጥ፣ ቤተሰቦችን ሰላምታ ሰጥቼ ልከተልህ እባክህ፣ ያውም እባክህ እባክህ ልመናኮ ነው ይሄ። ዝም ብሎ ከሰው አይደለም። የእግዚአብሔር ጥሪ ወደ ሕይወት ሲመጣ በቃ እንዲህ ነው የሚያደርገው።